የአማራ ክልል ርዕሰ መስተዳደር በክልሉ የተካሄዱ መንግስትን የሚደግፉ ሰልፎች ህዝባችን ለሰላም ያለውን ጽኑ አቋም እያረጋገጠ ነው ሲሉ ተናገሩ። በትናንትናው እለት በአማራ ክልል የተለያዩ አካባቢዎች መንግስትን የሚደግፉ ሰላማዊ ሰልፎች ተካሂደዋል። በተካሂዱት ሰላማዊ ሰልፎችም ጦርነት ይብቃ፣ ሰላምና ልማት ይረጋገጥ፣ ታጥቀው የሚንቀሳቀሱ ኃይሎች መንግስት ያቀረበላቸውን የሰላም ጥሪ ቀበሉና፣ ህግ የማስከበር እርምጃውን እንደግፋለን የሚሉ መልእክቶችን አሰምተዋል። የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ሰልፉን በተመለከተ በማህበራዊ የተዘርገጻቸው ባስተላለፉት መልእክትም ህዝባችን በአደባባይ ወጥቶ የዛሬውንና የወደፊት ፍላጎቱን አንጸባርቋል ብለዋል። ርዕሰ መስተዳደሩ አክለውም የቀደመ ባህልና እሴቱን የሚያዋርዱ ጥቅምና መብቶችን የሚሸረሽሩ እኩይ ተግባራትን በአንድ ድምፅ አውግዛለሁ ያሉ ሲሆን፣ ህግና ስርዓት እንዲከበርለት በአጽንኦት ጠይቋል ብለዋል። በተመሳሳይ የክልሉ መንግስት ትላንት በሰጠው መግለጫ የሰላም በሮችን ክፍት በማድረግ የህዝቡን ጥያቄ ለመመለስ በትጋት ይሰራል ብሏል። መግለጫውን የሰጡት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ህዝባችን ግጭትና ጦርነትን እንደማይፈልግም በራሱ ስሜት ፍላጎትና ተነሳሽነት በአደባባይ ወጥቶ ገልጿል። ግጭት ፈጣሪዎችን በአንድነት ቆሞ አውግዟል ብለዋል የድጋፍ ሰልፉ በሁሉም ከተሞችና ወረዳዎች ስለመካሄዱ የተናገሩት ኃላፊው ሰልፉ የመንግስት ህግ የማስከበር ስራ ተጠናክሮ እንዲቀጥል እየጠየቀ ነው ብለዋል። በአደባባይ ወጥቼ በተለይ ለኢትዮጵያ እድገትና ብልጽግና፣ ለዚህ ክልል እድገትና ብልጽግና ማነቆ የሆኑትን ሀሳቦች እና ቡድኖች በአደባባይ ማውገዝ አለብኝ። የኢትዮጵያን ህዝብ የአማራን ክልል መደገፍ አለብን፣ አቋማችን በቀጥታ ማሳወቅ አለብን የሚል ስሜት ስለነበረው ሰው በራሱ ፍላጎት የድጋፍ ሰልፍ አድርጓል። ዛሬ የድጋፍ ሰልፉ በሁሉም ከተሞች ተደርጓል፣ በሁሉም ወረዳዎች ተደርጓል። በአብዛኛው የንዑስ ከተሞች ተግባራዊ ተደርጓል። በብዙዎቹ ቀበሌዎች ተግባራዊ ተደርጓል። እንግዲህ የዚህ ትልቅ የድጋፍ ሰልፍ አላማ አንዱ የመንግስትን የህግ ማስከበር ተልኮ ተጠናክሮ እንዲቀጥል አጋዥነቱን በአደባባይ ነው ያረጋገጠው። ህግ መከበር አለበት። ለህግ መከበር የህግ ማስከበር ስራው የመንግስት ነው ስለሆነም መንግስት ብቻውን ህግ ማስከበር የለበትም። እኛ በአማራ ክልል የምንገኝ ህዝቦች ህግ ከማስከበሩ ጋር ተያይዞ መንግስትን መደገፍ አለብን፣ አጋዥ መሆን አለብን፣ አቅም ጉልበት መሆን አለብን የሚል አላማ ያለው ነው። አክለውም ሰልፉ በክልሉ ላይ የጦር ነጋሪት የሚጎስሙ የውስጥና የውጭ ቡድኖችን ሀሳብና ድርጊት የሚኮንንም ነበር ሲሉም ገልጸዋል። የአማራ ህዝብ ሰልፍ ወጥቶ ያሰማው ድምፅና ያሳየው ድጋፍ የሁሉንም ኢትዮጵያዊ ስሜትና ፍላጎት የያዘ እንደሆነም አረጋግጠናል ብለዋል። የውስጥና የውጭ ጽንፈኛ ኃይሎች የሚሰብኩትን የጦርነት ነጋሪት በመቃወም ነው። እኛ ምንፈልገው ሰላም ነው። እኛ የምንፈልገው የተረጋጋ ክልል ነው። ነገር ግን የማይመለከተው አካል በሀይል በውጭም በውስጥም የዚህን ክልል አለመረጋጋት የሚሹ ስላሉ እነዚህን እረፉ፣ ከዚህ በኋላ ይበቃል የሚል አቋም ያንጸባረቀበት ነው። ሶስተኛው የአማራ ክልል ህዝብ በዚህ ጊዜ ሰላም ፈላጊ ነው የሚል አቋም የተረጋገጠበት ነው። ይህን አቋም ለማረጋገጥ ነው ህዝቡ የወጣው። የትግራይ ክልል የአደጋ ስጋት አመራር ኮሚሽን 2 ሚሊዮን 450 ሺህ ህዝብ አስቸኳይ እርዳታ እንደሚፈልግ ገለጸ። ከሁለት አመቱ ደም አፍሳሽ ጦርነት ባላገገመው የትግራይ ክልል ውስጥ ሁለት ሚሊዮን አራት መቶ ሀምሳ ሺህ ህዝብ አስቸኳይ እርዳታ እንደሚፈልግ ተገልጿል። የእርዳታ ፈላጊው ብዛት እየታወቀው በጥቅምትና ታሳስ ወራት የ2016ና 2017 የምርት ዘመን ላይ በተደረገ ጥናት መሰረት መሆኑን የክልሉ የአደጋ ስጋት አምራር ኮሚሽን ኃላፊ ዶክተር ገብረ ህይወት ገብረ እግዚአብሔር ተናግረዋል። ይህ ጥናት የሚመለከታቸው የሀገር ውስጥና ዓለም አቀፍ የእርዳታ ተቋማት የተሳተፉበት ሲሆን በሁሉም ባለድርሻ አካላት የተገመገመና ሁሉም ተቋማት የተስማሙበት እንደሆነም ኃላፊው ተናግረዋል። ከተጠቀሰው 2.45 ሚሊዮን የእርዳታ ፈላጊ ውስጥም አንድ ሚሊዮኑ በመጠለያ ጣቢያዎች የሚኖር ተፈናቃይ ሲሆን 1.45 ሚሊዮኑ ደግሞ የዘላቂ ማቋቋሚያ ሳይደረግለት ወደ ፈረሰ ቤቱ የተመለሰ ህዝብ መሆኑንም ቲክቫ ኢትዮጵያ ዘግቧል። የአሜሪካው ዓለም አቀፍ የተራዶ ድርጅት USAID የእርዳታ አቅርቦት ከአራት ወራት በፊት በፕሬዚዳንት ትራምፕ ትእዛዝ መቋረጡን ተከትሎም በትግራይ ያለው የሰብአዊ እርዳታ አቅርቦት አደጋ ላይ ወድቋል ያሉት ዶክተር ገብረ ህይወት የትግራይ ህዝብ በአሁኑ ወቅትም የጥይት ድምፅ በሌለበት ጦርነት ውስጥ ነው የሚገኘው ሲሉም የሰብአዊ ቀውሱን አስከፊነት ገልጸዋል። ጨምረውም ከአንድ ሚሊዮን በላይ ተፈናቃዮች ወደ ቀያቸው ሳይመለሱ በስቃይ ውስጥ መኖር ከጀመሩ አምስተኛ ዓመታቸውን ይዘዋል ያሉ ሲሆን ወደ ቀያቸው ቢመለሱ ኑሮ በመሬታቸው ላይ ሰርተው ራሳቸውን ማስተዳደር በቻሉ ነበር በማለት ገልጸዋል። ተፈናቃዮችን ወደ ቀያቸው በመመለስ ዘላቂ መፍትሄ እስኪሰጣቸው ድረስ ዓለም አቀፍ ማህበረሰብና የረድኤት ድርጅቶች የትግራይን የሰብአዊ እርዳታ ጉዳይ እንደገና ካላዩትና የፍላጎትን መጠን ዳግም ካልከለሱ እስካሁን በእርዳታ ያቆዩትን ማህበረሰብ ከዚህ በኋላ ለእልቂት መዳረግ ነው የሚሆኑ ሲሉ ስጋታቸውን መናገራቸውን ዘገባ አክሏል። አንጋፋው ፖለቲከኛ ፕሮፌሰር መረራ ጉዲና ከመድረክ የፓርቲዎች ስብስብ ሊቀመንበርነት ተነስተው በአቶ አምዶም ገብረስላሴ ተተኩ። የብሔር ብሔረሰቦች የፖለቲካ ጥምረት የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም በምህጻረ ቃሉ መድረክ 17ተኛ መደበኛ ጠቅላላ ጉባኤውን በተሳካ ሁኔታ ማከናወኑን አስታውቋል። መድረክ የፓርቲዎች ስብስብ አረና ትግራይ ለዲሞክራሲና ለሉዓላዊነት የኦሮሞ ፌዴራሊስት ኮንግረስ የሲዳማ አርነት ንቅናቄና የአፋር ህዝብ ፍትህና ዲሞክራሲ ፓርቲን በአባልነት ያቀፍ ነው። በግንባሩ ጽፈት ቤት በተካሄደው ጉባኤ አዲስ አመራሮች የተመረጡ ሲሆን እውነተኛ ዲሞክራሲያዊና ሰላማዊ ኢትዮጵያ ለመገንባት ያስችላል የተባለለትን ስትራቴጂካዊ አቅጣጫ በማስቀመጥም መጠናቀቁ ተገልጿል። በዚህም አቶ አምዶም ገብረስላሴ የመድረክ ሊቀመንበር አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ወይዘሮ መርየም ሀሰን ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ አቶ ሙላቱ ገመቹ ተቀዳሚ ምክትል ሊቀመንበርና የህዝብ ድርጅት ጉዳይ ኃላፊ፣ ፕሮፌሰር መረራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ አቶ ለገሰ ለንቃሞ የመድረክ ጽህፈት ቤት ኃላፊ እንዲሁም አቶ ደስታ ዲንቃ የመድረክ ምክትል ጽህፈት ቤት ኃላፊ በመሆን ተሽሟል። የግንባሩን አወቃቀር ማጠናከር፣ አዳዲስ ፓርቲዎችን በመቀበል አባልነቱን ማስፋፋትና ለ2018 ዓ ም አጠቃላይ ምርጫ በብርቱ መዘጋጀት ዋነኛ የወደፊት የትኩረት አቅጣጫዎች መሆናቸውን አዲስ የተመረጡት ሊቀመንበር አቶ አምዶም ገብረስላሴ በሰጡት መግለጫ ላይ አስታውቋል። ከዚህም ባሻገር ጉባኤው በኢትዮጵያ የዲሞክራሲ ጉዞውን እያደናቀፉ ያሉትን ተግዳሮቶችን በግልጽ መገምገሙን ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ የማኅበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። የ12ኛ ክፍል ሀገር አቀፍ ፈተና መሰጠት ጀመረ። የ12ኛ ክፍል ማጠቃለያ ፈተና በሁሉም የመፈተኛ ማዕከላት መሰጠት መጀመሩን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር እሸቱ ከበደ የ12ኛ ክፍል ማጠናቀቂያ ፈተና በዛሬ ዕለት በኦንላይንና በወረቀት እየተሰጠ እንደሚገኝ ተናግረዋል። በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስ፣ በማህበራዊ ሳይንስ፣ በአጠቃላይ 68588 ተማሪዎች ፈተናውን እንደሚወስዱ አንስተዋል። በአራት ዙር በሚሰጠው ፈተና 140 ሺህ የሚጠጉ ተማሪዎችም ፈተናውን በኦንላይን እንደሚወስዱ ለፋና ተናግረዋል። ተማሪዎች ለፈተና የተከለከሉ ነገሮችን መያዝ እንደሌላባቸው ያሳሰቡት ዶክተር እሸቱ ፈተናውን ተረጋግተው መፈተን እንዳለባቸው መክረዋል። የ2017 ትምህርት ዘመን የ12ኛ ክፍል ማጠቃለያ ፈተናን አስመልክቶ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር ነጋሽ ዋጌሾ በቦንጋ ዩኒቨርሲቲ ተገኝተው አስጀምረዋል። በዚሁ ጊዜም የትምህርት ሚኒስትሩ ባስተላለፉት መልእክት ጠንክሮ ያጠና ተማሪ የተሻለ ውጤት ማምጣት እንደሚችል በማንሳት ተማሪዎቹ ተረጋግተው ፈተናቸውን እንዲወስዱም አበረታተዋል አክላውም ተማሪዎች እራሳቸውን በእውቀት አዳብረው ለነገዋ ኢትዮጵያ የተሻለ አበርክቶ እንዲኖራቸው ለማድረግም ፈተናውን በርትተው እንዲሰሩ አስገንዝበው ለተፈታኝ ተማሪዎች መልካም ውጤትን ተመኝተዋል። ባለፉት ቀናት የ12ተኛ ክፍል ማጠናቀቂያ ፈተና ተፈታኝ ተማሪዎች ወደ መፈተኛ ማዕከላት ሲገቡ መቆየታቸው ይታወሳል። የዘንድሮ የ12ተኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ ም ድረስ ይሰጣል። እስራኤል ነዋሪዎች ከሰሜን ጋዛ እንዲለቁ ትዕዛዝ ስታስተላልፍ ኢራን ለአሜሪካ ማሳሰቢያ ሰጠች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባሉበት በዚህ ወቅትም እስራኤል ፍልስጤማውያንን ከሰሜናዊ ጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማና በጃባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ ወደ አልማዋሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል። በትናንትና እለት ከቀትር በፊት በነበሩት 24 ሰዓታት ውስጥም እስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። ቅዳሜ ለት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታናዊ ከሐማስ ጋር አሁን ለመደራደር በሂደት ላይ መሆናቸውን በትሩ ሶሻል ገጻቸው ላይ ጽፎ ነበር። በሌላ ዜና አሜሪካ ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በትሄራን ላይ ተጨማሪ ጥቃቶችን የመፈጸም ሐሳብ መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስትር ለቢቢሲ ተናግረዋል። ምክትል ሚኒስትሩ የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎች በኩል ለኢራን መግለጹን አስታውቋል። ኢራን ለሰላማዊ ዓላማዎች ስትል የምትገልጸውን ዩራኒየም የማበልጸግ እቅዷን በተመለከተ በአቋሟ እንደምትጸና የሚናገሩት ምክትል ሚኒስትሩ ቴህራን በድብቅ የኒውክሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ኢራን ለምታካሂደው ምርምር መርሃ ግብር የኒውክሌር ቁሳቁሶችን እንዳታገኝ ተከልክላለች። ስለዚህ በራሳችን አቅም ላይ መተማመን ነበረብን ብለዋል። ደረጃውና አቅሙ ውይይት ሊደረግበት ይችላል፣ ነገር ግን ማበልጸግ የለባችሁም፣ የማበልጸግ ደረጃችሁ ዜሮ መሆን አለበትና በዚሁ ካልተስማማችሁ እናፈነዳችኋለን ብሎ መናገር ይህ የጫካ ሕግ ነው ሲሉ የውጭ ጉዳይ ምክትል ሚኒስትሩ ተናግረዋል።